እግዚአብሔርን በጣም አንድ ቀን ለመንኩት። እግዚአብሔር የዘገየ የመሰለኝ ታይም ነበር ማለት ነው እና በጣም ከባድ የህይወቴ ምዕራፍ ነው ብዬ አስባለሁ። ያ ታይም ያለመሰማት ያለመደመጥ ስሜት ይሰማኝ ነበር፣ እያገለገልኩ እግዚአብሔርን እየወደድኩት እየፈለግኩት እና በቃ የሆነ በሮች ሁሉ ዝግጥግት ያሉበት ታይም ነበር እና ያ ታይም በቃ በጣም ሀርድ ታይም ነበር ለሪ ማለት ነው። እግዚአብሔርን እወደዋለሁ፣ እግዚአብሔርን አገለግለዋለሁ፣ ግን ያንኳኳሁት ሁሉ አይከፈትም፣ የለመንኩት ሁሉ አይመለስም እና አንዳንዴ በጣም ጉርባጣ። እንደውም አንድ መዝሙር አለ አይደለ ዞር ብዬ ሳየው ያሳለፍኩት እና አባጣ ጎርባጣ ጉድጓድ ገደሉን ማመን ይሳነኛል። ዞር ብዬ ሳየው ለካስ እግዚአብሔር ደግፎ ይኖር ያለው የሚል መዝሙር አለና በጣም ይገርመኛል እና በእርግጠኝነት እናንተንም ብጠይቃችሁ ያሳለፋችሁት ህይወት የትላንትና ህይወት የትላንትና የህይወታችሁ ምዕራፎች ዞር ብላችሁ ስታያዝ፣ ዞር ብላችሁ ስትቀኙት አባጥ አለው ጎርባጥ አለው ከባድ ምዕራፍ አለው መልካም ምዕራፍ አለው። በጣም ደስ በሚል የትዝታት ውስታ የምታነሱት ታሪክ አለ፣ ደግሞ እያዘናችሁ እያለቀሳችሁ ልታጋሩኝ የምትችሉት የህይወት ምዕራፍ አላችሁ ብዬ ተስፋ አደርጋለሁ ማለት ነው። እና እያንዳንዳችን ሰዎች ስለሆነን የምንጠጣው ጽዋ የምንቀምሰው የህይወት ከባባድ ቻሌንጆች አሉ ማለት ነው። ከባባድ ምዕራፎች አሉ ማለት እና ነው። ብዙ ጊዜ በሶሻል ሚዲያ አያለሁኝ ብዙ ሰዎች አቅቷቸው ተስፋ ቆርጧቸው፣ እንደውም በቅርቡ በቃ ደከመኝ ብለው ራሳቸውን የሚያጠፉ ሰዎች ማለት ነው። እና ብዙ ጊዜ ከባዱ ነገር ይሄ የጨለማውን ሰዓት የምንፈተንበትን ሰዓት ከባባዱን የህይወት ምዕራፍ ለማለፍ ወይም ደግሞ እግዚአብሔር እኛን ቴስት የሚያደርግበት የህይወት ምዕራፍ ነው ብዬ አስባለሁ ማለት ነው እና ያንን ምዕራፍ ለማለፍ እና ላለማለፍ በምናደርገው ትንቅንቅ ውስጥ ያለን እምነት፣ ያለን ኃይል ስናጣ ተስፋ እንቆርጣለን ማለት ነው እና ተስፋ የቆረጠ ሰው ደግሞ ስለ ዛሬም ስለነገም ተስፋ ለማድረግ ይከብደዋል እና ዛሬ እግዚአብሔርን ተስፋ እንድታደርጉና የምታምኑት አምላካችሁ እግዚአብሔር ተስፋ የምታደርጉት አምላካችሁ እግዚአብሔር ፈጥሮኛል በህይወት ኑር ያለው ከእሱ የተነሳ ነው በምድር ላይ ያለውት ብላችሁ የምታምኑት እግዚአብሔር በክርስቶስ ኢየሱስ አምናችሁ ሄዳናችሁት ክርስቶስ ኢየሱስ የዘላለም ህይወት ይሰጠኛል፣ ወደ ዘላለም ህይወት ጠርቶኛል ብላችሁ የምታምኑት ሰዎች ዛሬ ውስጣችሁ እግዚአብሔርን ተስፋ በማድረግ እንዲበረታ መልካም ዜና ነው የማጋራችሁ፣ ማለት ነው። በቻሌንጅ ውስጥ እናልፋለን፣ በከባባድ የህይወት ምዕራፍ ውስጥ እናልፋለን። ነገር ግን አምላካችሁ እግዚአብሔር የታመናችሁት አምላካችሁ እግዚአብሔር ከእናንተ ጋር ይረዳኛል ያላችሁት ጌታ ያገዘኛል ያላችሁት ጌታ የታመናችሁት ጌታ አምናችሁ የተከተላችሁት ጌታ መከራ ሲመጣ ቻሌንጅ ሲመጣ ከባባድ የህይወት ምዕራፍ ውስጥ ስትሆኑ ትቷችሁ የሚሄድ አምላክ አይደለም። በመከራችሁ ውስጥ እግዚአብሔር አለ። በቻሌንጃችሁ ውስጥ እግዚአብሔር አለ። ምርር ባላችሁ የህይወታችሁ ምዕራፍ ውስጥ እግዚአብሔር አለ። ከለር ባጣው የህይወታችሁ ጎዳና ውስጥ እግዚአብሔር አለ። ፊሊንጉ እንዴት ነው? በጣም ይከብዳል። እንዴት ብዬ እንደማስረዳችሁ ማለት ነው። ሲመር ሲመር እግዚአብሔር ከኛ የራቀን የሚመስለን፣ ሲጣፍጥ ሲጣፍጥ ደግሞ እግዚአብሔር ያንን ቀን የሰራ የሚመስለን የህይወት ምዕራፎች አሉ ማለት ነው። በመራራው የህይወታችሁ ምዕራፍ እግዚአብሔር ከእናንተ ጋር አለ ከኔ ጋር ከተስማማችሁ ኮሜንት ላይ እግዚአብሔር አለ እንድትሉ ጠይቃችኋለሁ። በመረረኝ ነገር ላይ በአቃተኝ ነገር ላይ በከበደኝ ነገር ላይ አልቀጥልም ብዬ አቅም በማጣበት የህይወቴ ምዕራፍ ውስጥ እግዚአብሔር ከኔ ጋር አለ። እግዚአብሔር አብሯችኋል እያያችሁ ነው። እግዚአብሔር እየተመለከታችሁ ነው። እግዚአብሔር ቴስት እያደረጋችሁ ነው። እግዚአብሔር ተስፋ ለቆረጣችሁ ሰዎች በቃ እግዚአብሔር ዝም ብሎ ከመከራው ብዛት ከቻሌንጅ ብዛት ከምታልፉበት የህይወት ከባባድ ምዕራፍ የተነሳ አቅም ላጣችሁ ሰዎች መልካም ዜና አለኝ። እግዚአብሔር ከእናንተ ጋር አለ። እግዚአብሔር ከእናንተ ጋር አለ። ያመናችሁት ጌታ፣ ተስፋ ያደረጋችሁት ጌታ፣ የተከተላችሁት ጌታ እግዚአብሔር ከእናንተ ጋር አለ። ወጀብ አለ፣ አዎ፣ እግዚአብሔር ከእናንተ ጋር አለ። መከራ አለ፣ አዎ፣ እግዚአብሔር ከእኛ ጋር አለ። በብዙ ድካም ውስጥ እግዚአብሔር ከእኛ ጋር አለ። የክርስትናን ህይወት መሄድ ከብዷችኋል፣ እግዚአብሔርን ተስፋ ለማድረግ አቅማታችኋል፣ በዚህ ሁኔታዎች ውስጥ እንኳን እግዚአብሔር አሁንም ከእናንተ ጋር አለ፣ ይደግፋል ሊያናቹሁ ሊያግዛችሁ ካላችሁበት የህይወት ሸለቆ ሊያወጣችሁ እግዚአብሔር ከናንተ ጋር አለ። አንድ ቀን እኔ ንስሐ የገባሁበት ቀን አለ ማለት ነው። እግዚአብሔር የለህም ብዬ ነበር። እምታየኝ አይመስለኝም ነበር፣ እምትሰማኝ አይመስለኝም ነበር፣ የምትመለከተኝ አልመሰለኝም ነበር እግዚአብሔር ጸሎቴ እንኳን የምታየኝ የምታየኝ የመሰለኝ አልነበረም። የለመንኩ ልመና የጸለይኩት ጸሎት ማለት ነው። በብዙ የልብ ስብራት ውስጥ በብዙ ማዘን ውስጥ የለመንኳቸውን ልመናዎች እግዚአብሔር ሰምቶ ሳይ ኦኬ እግዚአብሔር ከኔ ጋር አለ ወደ ማለት መጣሁ ማለት ነው። ንስሐ አገባው ማለት ነው። እግዚአብሔር ወይ ምረት አድርግልኝ ማለት ነው እና ዛሬ በቻሌንጅ ውስጥ ላላችሁ እግዚአብሔር መልካም የምስራች ቃል አለው ማለት ነው። እና ከእግዚአብሔር ደግሞ እንካፈላለን። እኔ ዛሬ ላጋራቸው የፈለግኩት እንደው በጣም በዚህ ሳምንት ስዘምረው የቆየሁት የዘማሪ ቸርነት መዝሙር አለ። በዩትብ የምትከታተሉት ዲስክሪፕሽን ላይ እናስቀምጠላቸዋለን። ኮይ መጀመሪያ ኮሜንት ላይ ታገኛላችሁ። ረኛ የሚል መዝሙር ነውና በጣም በቃ ከዛሬ ሀሳቤ ጋር ስለተገናኘ ሼር አድርጋችኋለሁ ማለት ነው። ስለ እግዚአብሔር እረኛነት ስለ እግዚአብሔር አብሮነት ስለ እግዚአብሔር እረኝነት ነው የምናወራው። ብዙዎቻችሁ ይህንን ቃል ታውቆታላችሁ ብዬ አምናለሁኝ። መዝሙረ ዳዊት 23 የዳዊት መዝሙር ነው የሚለው ማለት ነው። ብዙዎቻችን በቃላችን ሁሉ እናውቀዋለን፣ ይህንን ነገር ይህንን ቃል እናውራዋለን፣ እንናገራዋለን እና ዛሬ እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያላችሁ በነገራችሁ ላይ እረኛ የላችሁም፣ ደጋፊ የላችሁም፣ አጋዥ የላችሁም፣ ጋይድ የሚያደርጋችሁ የለም ለሚላችሁ ሁኔታችሁ እንድትናገሩ ተጠይቃችኋለሁ ማለት ነው። እግዚአብሔር እረኛዬ ነው አንዳችም አይጎልብኝም ይላል በእኔ መጽሐፍ ቅዱስ ማለት ነው። እግዚአብሔር እረኛዬ ነው አንዳችም አይጎልብኝም በለመለመ መስክ ያሳርፈኛል፣ በእረፍቶ ዘንድም ይመራኛል። እግዚአብሔር እረኛዬ ነው ብሎ ዳዊት ይናገራል። በሌላኛው እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል ማለት ነው። በዛኛው ደግሞ ይሄ እዚህ ሌሎ አንዳችም አያጎድልብኝም ወይም አይጎድልብኝም። ለምን እግዚአብሔር እረኛዬ ነው። ብዙዎቻችሁ እንግዲህ ወይ አገር ቤት ዘመድ ይኖራቸዋል፣ ጓደኛ ይኖራቸዋል፣ ቤተሰብ ይኖራቸዋል። አንዳንዶቻችሁ ደግሞ በገጠር አካባቢ አድጋቸዋል ብዬ ተስፋ አድርጋለሁኝ ማለት ነው። እረኛ በጎቹን ለምለም ወደሆነ ስፍራ ይዟቸው ይመጣል። አረንጓዴ ወደሆነው ሳር ወዳለበት፣ ውሃ ወደሚኖርበት ከራሱ ምቾት ይልቅ የበጎቹን ምቾት ነው የሚያስጠብቀው ማለት ነው። የእረኛ መርሆ የህይወት አቋሙ በጎቹን ኬር ማድረግ ነው። በለመለመ መስክ ውስጥ መውሰር ነው። አረንጓዴ ወደሆነው ወይም ደግሞ በጎቹ ሊያገኙት ወደሚችልበት ስፍራ በጎቹ እንዳይራቡ፣ በጎቹ እንዳይጠሙ ወደሚያስፈልጋቸው ቦታ የሚመራ ነው እረኛ። እረኛ ከተናዳፊ ከሚበላቸው ከሚሰርቃቸው የሚያድን ነው ማለት ነው። እረኛ በጎቹ የሚያስፈልጋቸውን ነገር የሚወስድ ነው። እንዳዊት እዚ እግዚአብሔር እረኛዬ ነው የሚያሳጣኝም የለም ወይም ደግሞ አሁን ባነበብ ባነበብንበት አንዳች አይጎድልብኝም ልብኝም ባለበት ሀሳብ ውስጥ የእግዚአብሔርን እረኛነት የእግዚአብሔርን አብሮነት እንመለከታለን ማለት ነው። ያ የሰው እረኛ በሚያስፈልገው መንገድ ይወስደናል። የሰው እረኛ በጎቹ እንዳይራቡ፣ በጎቹ እንዳይቸገሩ፣ በጎቹ ልምላሜ ወደሆነ ስፍራ እንዲሄዱ እድልን፣ መንገድን ያመቻቻል። ይህ እረኛ ግን ዳዊት እረኛዬ ነው ያለው እረኛ ዳዊት እረኛዬ ነው አንዳችም ደግሞ አያጎድልብኝም ወይም አንዳች አይጎድልብኝም የሚያሳጣኝ የለም ያለው እረኛ አረንጓዴን ነገር ራሱ ክሬት የሚያደርግ ነው። ልምላሜን የሚሰጥ ነው። የልምላሜ ባለቤት ነው። በቃ በለመለመ መስክ ያሳድረኛል ሲል ወይም በለመለመ መስክ ያሳርፈኛል ሲል የለመለመ መስክን የሚሰጥ እሱ እግዚአብሔር ነው። ለምድር ዝናብን የሚሰጥ እሱ እግዚአብሔር ነው። አረንጓዴ እንዲለብስ የሚያደርገው እግዚአብሔር ነው። ልምላሜን የሚሰጥ ክሬት የሚያደርገው እሱ እግዚአብሔር። ስለዚህ የኛ እረኛ የሰው እረኛ አረንጓዴ ነገር የት ነው ሳር ያለበት የት ነው ብሎ ሰርች ያደርጋል ከዛ በኋላ ነው በጎቹን ወደ ሰሜን ወደ ደቡብ ወይም ደግሞ ቤት በኩል በግራ ነው በቀኝ በኩል ብሎ መንገዱን ስለሚያውቅ በጎቹን ጠዋት ከእንቅልፍ ተነስቶ ወዴት እንደሚወስዳቸው ቀድሞ ማወቅ አለበት፣ እረኛው ማለት ነው። ደግሞ አካባቢውን የማያውቅ እረኛ ከሆነ ደግሞ ለምላሜም ውሃ ያለበትን ስፍራ ሲያስስ፣ ሰዎችን ሲጠይቅ፣ ከዛ በኋላ ወደተባለበት ቦታ ለፍቶ ደክሞ ነው በጎቹን ይዟቸው የሚሄደው። ይህ እረኛ ግን ውሃውን ክሬት ያደረገ ነው፣ ይህ እረኛ ልምላሜን የፈጠረ ነው። ይህ እረኛ በጎቹ የት እንደሚያሰማራ የሚያውቅ እረኛ ነው። ይህ እረኛ ግራ አይገባውም። ይህ እረኛ በጎቹን ይዞ ከሄደ በኋላ ምድረ በዳ ወይም ከባድ የህይወት ምዕራፍ ወይም ውሃ በሌለበት ስፍራ እንኳን ቢደርስ ውሃን በምድረ በዳ ማፍለቅ የሚችል ነው። ይህ እረኛ ከዓለቱ ላይ ከድንጋይ ላይ ውሃ ማፍለቅ የሚችል ነው። ይህ እረኛ ምግብ የለበትም በተባለበት ቦታ መናን የሚያወርድ እረኛ ነው። ይህ እረኛ ጎደለብኝ የሚል አይደለም። ይህ እረኛ ነጠፈብኝ የሚል እረኛ አይደለም። ይህ እረኛ የሌለን ነገር ወደ መኖር የሚያመጣ ነው። ለዛ ነው መጽሐፍ ቅዱስ ምድረ በዳ ስብን ይጠግባል ይላል። ምድረ በዳ ማለት ምንም የሚታይ ነገር የለም ማለት ነው። ነገር ግን ከዛ ምድረበዳ ስብን ይጠግባል። አሜዚንግ! የማይሆንን ነገር የሚያደርግ እረኛ ነው ማለት ነው። ሃሌሉያ። ይህ እረኛ ይጎድለበት ይህ እረኛ ጎደለብኝ ብሎ ሌላ አማካሪ አይጠይቅም። ይህ እረኛ እንደው ልምላሜ የት ነው ብሎ ልምላሜን ሲፈልግ አይገኝም። ይህ እረኛ የልምላሜ ባለቤት ነው። ይህ እረኛ ውሃውን ክሬት ያደረገ ነው። ይህ እረኛ በጎቹን የት ማሰማራት እንዳለበት የሚያውቅ ነው። የሌለን ነገር የሚፈጥር ነው። ምድርን ሰማይን የሰራ ነው። የምድር ሁሉ ባለቤት ነው። ይህ እረኛ ሃሌሉያ። መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ በሌላ ስፍራ እውነተኛ የበጎች እረኛ እኔ ነኝ ይላል። እውነተኛ የበጎች እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል ይላል። ሃሌሉያ። ኢየሱስ ጌታ ነው። ይህ እረኛ ልዩ ነው። ይህ እረኛ ድንቅ ነው። ሃሌሉያ ሃሌሉያ። ይህ እረኛ የሚጎልበት አይደለም፣ የሚነጥፍበት አይደለም፣ የሚያጣ አይደለም። ይህ እረኛ የሁሉ ባለቤት ነው። ይህ እረኛ ሃሌሉያ ታስታውሳላችሁ። መጽሐፍ ቅዱስ አብርሃም ብቻውን ሳለ ጠራው ይላል አብርሃምን ከአባቱ ከአባቱ ቤት ከሚኖርበት ስፍራ አብርሃምን ሲጠራው አብርሃም ብቻውን ነው። አብርሃም ብቸኛ ነው። አብርሃም ባህዶ ነው የመጣው ማለት ነው። ከዛ ደግሞ እግዚአብሔር ወደ አለለት ስፍራ ሲሄድ ደግሞ ሎጥ ታስታውሳላችሁ ልምላሜውን መርጦ ነው የሄደው። ልምላሜን ክሬት የሚያደርግ አምላክ ምድረ በዳውን ወደ ልምላሜ መቀየር የሚችል አምላክ እግዚአብሔር መሆኑን የምታዩት አብርሃም ምድረበዳ የሆነውን ቦታ መረጠ፣ ባህዶ የሆነውን ስፍራ መረጠ፣ ልምላሜ የሌለበትን ቦታ መረጠ። ከዜሮ መነሳት ከእግዚአብሔር ጋር እንደሚችል አመነ። ያ የታመነው አምላክ ሰምቶት የወጣው ጌታ እረኛ ያደረገው ጌታ አምላክ ያደረገው ጌታ ማለም ለምን እንደሚችል ያመነ ይመስለኛል። አይመስላችሁም ወገኖች ወይ? ስለዚህ አብርሃም አምኖ ወጣ፣ ታምኖ ወጣ። እግዚአብሔር እንዴት አድርጎ የአብርሃምን ሕይወት የአብርሃምን ታሪክ የአብርሃምን ነገር እንዴት እንደቀየረው ደግሞ እንመለከታለን ማለት ነው። ስለዚህ ወዳጆቼ ሆይ ሎጥ ልምላሜን አይቶ ሲሄድ ሰዶምና ጎሞራ በምን ምክንያት እንደመጣ ትመለከታላችሁ አይደለ? የእግዚአብሔር መርህ ከልምላሜ መነሳት አይደለም። እሱ የልምላሜ ፈጣሪ ነው። እሱ ምድረ በዳውን ስብን የሚያጠግብ አምላክ ነው። እሱ የሌለን ወደ መኖር የሚያመጣ አምላክ ነው ማለት ነው። ስለዚህ አብርሃምን ብቻውን ሳለ ጠርቶት ምድረ በዳ የሆነውን በረሃ የሆነውን ልምላሜ የሌለውን ከእግዚአብሔር ጋር ወግኑ የመረጠውን ደግሞ እሱ ያለመለመ አምላክ ነው አምላካችን እግዚአብሔር ማለት ነው። ስለዚህ አምላኬ እግዚአብሔር እረኛዬ ነው ብዬ ስናገር፣ እግዚአብሔር እረኛዬ ነው ብዬ ሳወራ በአዲስ ኪዳን መጽሐፍ ቅዱስ ሲናገር እውነተኛ የበጎች እረኛ እኔ ነኝ እንዳለ ጌታ ኢየሱስ ክርስቶስ ያመንኩት ጌታ የተከተልኩት ጌታ እረኛዬ ነው ብዬ ስናገር እሱ ወደሚያስፈልገኝ ስፍራ ይመራኛል ማለት ነው። እኔ የሕይወቴ ባለቤት አይደለሁም ማለት ነው እኔ የህይወት መሪ ነኝ መሪ አይደለሁም ማለት ነው። ስለዚህ እውነተኛ የበጎች እረኛ ደግሞ ለበጎቹ ሕይወቱን አሳልፎ የሚሰጥ ነው። ነፍሱን አሳልፎ ለበጎቹ የሚሰጥ ነው። ጌታ ኢየሱስ ክርስቶስ ይህንን ነው ያደረገው። ነፍሱን ለኛ አሳልፎ ሰጠ። ሕይወቱን አሳልፎ ሰጠ። ስለኛ ሕይወቱን ሰጠ። በሱ መሞት ውስጥ እኛ ሕይወትን አገኘን። እኛ ደህንነትን አገኘን። እኛ እረፍትን አገኘን። ሰው እውነተኛ የበጎች እረኛ ነኝ ካለ እኛ በጎች ነን ማለት ነው። እውነተኛ የበጎች እረኛ መሪያችን እረኛችን ክርስቶስ አለ ማለት እኛ ከሱ ኋላ ኋላ እንከተላለን ማለት ነው። ሃሌሉያ። ስለዚህ እየመራን ያለ ጌታ፣ ከፊታችን እየቀደመ ያለ ጌታ፣ ነፍሱን ስለኛ አሳልፎ የሰጠ ጌታ ነው። ይህ ጌታ ለጠላቶቻችን አሳልፎ አይሰጠንም። ነፍሳችንን ለሚነጥቁ ለተኩላዎች አሳልፎ አይሰጠንም። ይህ ጌታ ሃሌሉያ፣ አሜዚንግ። ዳዊት ትዚላቸኋል። ጎልያድን ሊገጥም በሚሄድበት ጊዜ ከአንበሳና ከድብ ያስጣለኝ አምላክ ብሎ ነው የተወራረደው። ከዚህ ደግሞ እንደውም ሸለፈታም ከሆነ ይታደገኛል ብሎ በእግዚአብሔር ሲወራረድ እናስተውላለን ማለት ነው። ወዳጆች ሆይ የዳዊት ኤክስፒሪየንስ እኔ እረኛ ነኝ፣ በጎችን ወዴት መምራት እንዳለብኝ ያውቃለሁ። አሪፎ ወደሆነ ስፍራ በጎችን እወስዳቸዋለሁ። እኔ የታመንኩት አምላክ በጎቼን በምጠብቅበት ሰዓት፣ በጎቼን ለማዳም በሚሄድበት ጊዜ እኔን ከአንበሳና ከደብ ያስጣነኝ ጌታ ነው። የኔ ጌታ፣ የኔ እረኛ ለነብሴ የተጠነቀቀ ጌታ ነው። እኔ ለበጎቼ በምጠነቀቅበት ልክ ሳይሆን እኔ ለበጎቼ ከምጠነቀቅለት በላይ የታደገኝ ጌታ ነው። አይ አም ኤክስፒርየንስ፣ ልምድ አለኝ አለ ማለት ነው። ሃሌሉያ! የመጣው ሁሉ መጥቶ አልነጠቀኝም። ልምድ አለኝ ማለት ነው ወገኖች። ወይ የመጣው ሁሉ ነጥቆ አልወሰደኝም፣ አላጠፋኝም፣ አልገደለኝም። ኢየሱስ ጌታ ነው። ስለዚህ እግዚአብሔር እረኛዬ ነው። የሚያሳጣኝም ደግሞ የለም አንዳች አያጎድልብኝም እጠጣው ዘንድ ከሚገባኝ እጨብጠው ዘንድ ከሚገባኝ እይዘው ዘንድ ከሚገባኝ እደርስበት ዘንድ ከሚገባኝ ከየትኛውም ነገር አያጎድለኝም አያሳጣኝም ለምን እግዚአብሔር እረኛዬ ነው እግዚአብሔር እረኛዬ ነው በጌታ በኢየሱስ ክርስቶስ በዚህ ቃል ባረካችኋለሁ የእግዚአብሔርን እረኝነት የእግዚአብሔርን መሪነት የእግዚአብሔርን አባትነት በህይወታችሁ እንድትለማመዱ በህይወታችን እንድንለማመድ እግዚአብሔር ይፈልጋል። በቃ አያጎድልብኝም። የጎደለ የጎደለ ለሚሰማችሁ ሰዎች ያጣችሁ ያጣችሁ ለሚመስላችሁ ሰዎች እግዚአብሔር ያልሰማችሁ ያልሰማችሁ ለሚመስላችሁ ሰዎች እግዚአብሔር እረኛችሁ ነው። የሚያሳጣችሁ ደግሞ አንዳች ነገር የለም፣ አንዳች አይጎድለባችሁም ወገኖች። ይወ ልክ ፕሮሰስ አለው አይደለ? አንድ እረኛ በጎቹን ወደ ለመለመበት ስፍራ በሚወስድበት መንገድ መንገድ አለ፣ ዲስታንስ አለ። ምናልባት ከአዲስ አበባ ተነስቶ ደብረ ዘይት ላይ ወይም ሞጆ ላይ በጎቹ ጋር በጎቹ የሚበሉበት ዋን የሚያገኙበት በዛ ዲስታንስ ልክ ከሆነ እዛ ጋር እስኪደርሱ ድረስ አንዳንድ በግ ይደክመዋል፣ አንዳንድ በግ አቅም ያጣል፣ አንዳንድ በግ በቃ ጥውልግልክ ይልና ይወድቃል፣ አንዳንድ በግ በቃ ካልሞት ኩኝ ይላል። ምናልባት ደግሞ አንዳንድ በግ አቀቶት ውድቅ ይላል። ያ አረኛ የወደቀውን በግ ተሸክሞ ይሄደዋል ማለት ነው። ሃሌሉያ በምናልፍበት እግዚአብሔር እንድትደርሱ እንድትጨብጡ በወደደበት መንገድ በምትሄዱበት መንገድ ውስጥ ምናልባት ለእናንተ ውሃው ጋር እስክትደርሱ ድረስ ቻሌንጅ ውስጥ እንዳላችሁ ይሰማችኋል። ይከብዳል። ምናልባት ሀሮር ይኖረዋል፣ ድካም ይኖረዋል፣ ወዲያው አለመጠጣት ይኖራል። ወዲያው ወዲያው ወዲያው ወዲያው የሚሆን ነገር ላይኖር ይችላል። ስለዚህ ተስፋ እንቆርጣለን፣ እንደክማለን። ዛሬ ግን በጌታ በኢየሱስ ስም ለደከማችሁ፣ አቅም ላጣችሁ ሰዎች እግዚአብሔር እረኛችሁ ነው። የሚያሳጣችሁ ደግሞ የለም። እውነቴ ነው። ታፍራላችሁ እግዚአብሔር በሚያደርግላችሁ ነገር፣ እግዚአብሔር በሚሰጣችሁ ነገር። ለዚህ ኮ ነው ለዚህ ኮ ነው ይዤ እኮ የመጣሁት ለዚህ ኮ ነው በእርግጠኝነት በጎቹ ልክ ውሃው ጋር ሲደርሱ ልክ ለምለም ሳር ጋር ሲደርሱ የፈለጉትን ያህል ሳር ይግጣሉ፣ የፈለጉትን ያህል ደግሞ ውሃ ይጠጣሉ። አይዶንነሱ የማስተዋል አቅም የላቸውም፣ ግን እረኛው እንዲህ የሚል አይመስላችሁም ለዚህ ኮ ነው ዝም ያልኳችሁ ለዚህ እኮ ነው እዛ ጋር ካለው ነገር ሁሉ አግጄ እዚህ ጋር ያመጣችሁ የሚለው ወገኖች ወይ እንደዛ የምትውልበትን እግዚአብሔር ስራ በህይወታቸው ያደርጋል። ለዚህ ነው ጌታ ሆይ እንዲያልኩት ለዚህ ነው የቸኮልኩት፣ ለዚህ ነው ብላችሁ በቃላት እስክታጡ ድረስ እስክትገረሙ ድረስ እግዚአብሔር ለምላሜ ወይም ደግሞ ሊያሰማራችሁ ወደ ወደደው መስክ ሊያደርሳችሁ ወደ ወደደው ቦታ እስክትደርሱ ድረስ የምታልፉበትን ይሄ የጊዜ ርዝመት አይታችሁ በመንገድ ላይ ተስፋ እንድትቆርጡ እግዚአብሔር አይፈልግም። ስለዚህ ወዳጆቼ ወይ ምን ቃል በህይወታችሁ ውስጥ በቤታችሁ ውስጥ እንድትናገሩ እጋብዛችኋለሁ። ወደታችሁ ወዳችሁ በደንብ እንድታነቡትም እጋብዛችኋለሁ። እግዚአብሔር እረኛዬ ነው ይላል ዳዊት፣ የሚያሳጣኝ የለም በለመለመ መስክ ይመራኛል፣ በረብቱ ዋዘን ያሳድረኝ፣ ነፍሴን መለሰ፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ይሄድ አንተ ከኔ ጋር ነህና ክፉን አንፈራም በትረና ምርኩዝ እርሱ ያጽናኑኛል። በፊቴ ገበታ አዘጋጀህልኝ፣ በጠላቶችን ፊት ለፊት ራሴን በዘይት ቀባ ጽዋይም ሞልቶ የተረፈነኛል። አረ ለበበድባሽ ደግሞ ሲወደ ማለት ነው። ስለዚህ በየትኛውም የህይወት ምዕራፍ ውስጥ ስትሆኑ ብትሆኑ ይህንን ቃል እንግዲህ ዲቴሉን አላወራችሁም። እንግዲህ ይህንን ሁሉ ዘርዘር ብናደርግ ደስ ይለኛል ማለት ነው። የእግዚአብሔር እረኛነት ለጠላታቸው አሳልፎ አይሰጣችሁም እግዚአብሔር በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ለምን አንተ እረኛዬ ነህ፣ አታሳጣኝም ማለት ነው። በቃ አላጎደልክብኝም፣ አደረግክልኝ፣ ሆነልኝ እኮ እያለ ነው ዳዊት ማለት ነው። እና ደግሞ በህይወቴ ውስጥ በሚገጥመኝ ወደ ለመለመ ስፍራ በምትወስደኝ ጊዜ፣ ወደ ለመለመ ስፍራ በምታስጊደኝ ጊዜ፣ በዛ ሁኔታ ውስጥ የሞት ፍርሃት ሊመጣብኝ፣ የሞት ድምፅ ብሰማ፣ በሞት መካከል እንኳን እግሮቼ ቢሄዱ አንተ ከእኔ ጋር ነህና ክፉን አልፈራም ይላል ማለት ነው። ምክንያቱም አንተ ከኔ ጋር አለ። እግዚአብሔር ከእናንተ ጋር አለ። በህመም ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ በችግር ውስጥ ያላችሁ፣ በብዙ ጥያቄ ውስጥ ያላችሁ አምላካችሁ እግዚአብሔር እረኛችሁ ነው። እረኛችሁ እግዚአብሔር ከእናንተ ጋር አለ። በሞት ጥላ መካከል እንኳን ውስጥ ብትሄዱ አምላካችሁ ከእናንተ ጋር አለ። የሚያሳጣችሁ የሚያጎድልባችሁ ነገር ደግሞ የለም። የለመናችሁትን ያደርግላችኋል። የለመናችሁትን ይሰጣችኋል። የለመናችሁትን ይፈጽማል። እጃችሁን በአፋችሁ ላይ እስክትጭኑ ድረስ እግዚአብሔር አስደናቂን ነገር በሕይወታችሁ ያደርግላችኋል። ለምን ሲባል እረኛችሁ ነው። እግዚአብሔር ሕይወቱን አሳልፎ የሰጣችሁ ጌታ፣ ነፍሱን አሳልፎ የሰጠን ጌታ፣ እውነተኛ የበጎች እረኛ እኔ ነኝ ያለ ጌታ። ስለዚህ ጌታ ከእናንተ ጋር አለ ወገኖች። በምታልፉበት በየትኛውም የሕይወት ምዕራፍ ውስጥ አብሮ ከእናንተ ጋር አለ። አብሮ ከኛ ጋር አለ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። ያጣው ልመስል እችላለሁ። አዎ፣ የጎደለኝ ነገር አለ ያወራል። አንዳንድ ጊዜ ያጣችሁት ነገር የጎደላችሁ ነገር ያወራል። ይሄ እኮ አለ እኔም አለ እኔም አለው ይላል። ኦፍኮርስ አለ፣ ያልተሟላ ነገር አለ፣ ያልተመለሰ ጥያቄ አለ። ግን እግዚአብሔር እረኛዬ ነው፣ ከዛስ የሚያሳጣኝም የለም። በቃ አይጎልብኝም፣ ያደርግልኛል፣ ይፈጽምልኛል። በህይወቴ ዘመን ደግሞ አየዋለሁ፣ እቆጥራለሁ፣ ያደረገልኝን የዋለልኝን የፈጸመልኝን ነገር አንድ ሁለት ብዬ ደግሞ አወራለሁ። ለምን እግዚአብሔር እረኛዬ ነው፣ የህይወቴ መሪ ነው፣ የህይወቴ ጌታ ነው፣ የህይወቴ አጋዥ ነው። ስለዚህ አንድ እረኛ ለበጎቹ መልካም የሆነ ልምላሜ ወደሆነ ስፍራ እንደሚመራ፣ ይህ የኔ እረኛ ግን ልምላሜ የት ነው ብሎ አይፈልግም። ልምላሜን ራሱ የሚፈጥር እሱ ነው። ውሃ የት ነው ብሎ አይፈልግም የምድር የሰማይ ባለቤት እሱ ነው። ስለዚህ በሚያስፈልገኝ ነገር ሁሉ እረኛ እግዚአብሔር ከኔ ጋር አለ። ነፍሴ እረኛ አላት፣ ነፍሴ ጌታ አላት፣ ነፍሴ አባት አላት። ስለዚህ እሱ ጋይድ ያደርገኛል ማለት ነው። ስለዚህ እግዚአብሔር እረኛዬ ነው፣ እግዚአብሔር መሬ ነው፣ እግዚአብሔር አባቴ ነው። እግዚአብሔር የሚያስፈልገኝን ነገር ሁሉ የሚያደርግልኝ አምላክ ነው። አይጎድልብኝም፣ አላጣም ማለት ነው። መጽሐፍ ቅዱስ ሲናገር በቤት የተቀመጠችው ምርኮ ተካፈለች ይችላል ማለት ነው። አሜዚንግ! ወዳጆቼ ሆይ ስለዚህ እረኛችሁ እግዚአብሔር አባታችሁ እግዚአብሔር፣ የማያጎድልባችሁ የማያነጥፍባችሁ፣ ሁሉን አሳልፎ የሚሰጣችሁ አምላክ ስለዚህ በዚህ ጌታ ህይወታችሁን፣ ነፍሳችሁን እንድትጥሉ ጋብዛችኋለሁ። እግዚአብሔር ዛሬ የተናገረን ቃል እኔ እረኛ ነኝ እኔ እረኛሽ ነኝ፣ ስለዚህ ህይወትሽን ስጭኝ፣ ጊዜሽን ስጭኝ፣ ተስፋሽን ስጭኝ፣ ልብሽን ስጭኝ፣ እምነትሽን ስጭኝ እያለ ነው። ይህንን ፕሮግራም ድንገት የምታዩ ወገኖች ሆይ እግዚአብሔር እረኛችሁ ነው። የሚያሳጣችሁ ደግሞ የለም፣ አንዳች አይጎልባችሁም። ወገኖች ሆይ አታጡም፣ አታችሁ፣ አትሞቱም። በቃ ቅድም በነገርኳችሁ ልክ ነው ማለት ነው። ሃሌሉያ። ያ እረኛ በጎችን የት ላብላ ብሎ ያስባል፣ የሰው እረኛ። ይህ ጌታ ግን የት ላሰማራ ብሎ አይሰጋም። ማሰማሪያን የሚሰጠው እሱ ነው ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ ስም ግራ ለተጋባችሁ፣ አያየኝም፣ አይረዳኝም፣ አያገዘኝም ለምትሉ ለየትኛው የሕይወታቸው ምዕራፍ በጌታ በኢየሱስ ስም እረኛቸው እግዚአብሔር ይመራቸዋል። እረኛቸው እግዚአብሔር ጋሄድ ያደርጋቸዋል። እረኛችሁ እግዚአብሔር የታመናችሁት ጌታ፣ ተስፋ ያደረጋችሁት ጌታ አይጥላችሁም፣ አይተዋችሁም፣ አይተዋችሁም። ወገኖቼ ሆይ በጌታ በኢየሱስ ስም ያ እረኛ አንድ እረኛ በጉ ከበጎቹ መካከል አንዱ ቢደክም አቃተኝ ብሎ በቃ ቢያጠወለው መንገድ ላይ ቢወድቅ ለሞት በሚያደርስ የህይወት ምንድነው ለመሞትና በመኖር መካከል ውስጥ ያለ ቢሆን እንኳን ያ የበጎች እረኛ በጎን ትቶ እንደማይሄድ ተሸክሞት ውሃ እስኪያገኝ ድረስ ይዞት እንደሚሄድ፣ በብዙ ድካም ውስጥ ያላችሁ ወገኖች በብዙ ስብራት ውስጥ ያላችሁ በቃ ካላችሁበት ካሳለፋችሁት የህይወት ምዕራፍ የተነሳ እረኛው እንደማይፈልጋችሁ የተሰማችሁ ተስፋ የቆረጣችሁ እረኛችሁ እግዚአብሔር ይፈልጋችኋል። ሊያሰማራችሁ ይፈልጋል። ሊመራችሁ ይፈልጋል። በመንጋ ውስጥ እንድትቀጥሉ ይፈልጋል ማለት ነው። ሃሌሉያ። ይህ እረኛ ደከምክ ብሎ አይተውህም። ይህ እረኛ ሰነፍክ ብሎ አይተውህም። ይህ እረኛ የህይወቱን ጉዞ ከኔ ጋር መሄድ አልቻልክም ብሎ አይተውህም። ይህ እረኛ ጽዮን እስክንደርስ ድረስ ይሸከመናል። መንግስቱን እስክንወርስ ድረስ አብሮን ይሆናል። የዛ ነው መጽሐፍ ቅዱስ አይደል፣ እውነተኛ የበጎች እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ይህ እረኛችን ኢየሱስ ክርስቶስ ነፍሱን አሳልፎ ነው ይሰጣል። ለምን? ስለሚወደን። ሃሌሉያ። ስለዚህ ወገኖች ወይ ይህ እረኛ ለብርቱዎች አልሞተም። ይህ እረኛ ለጻድቃን አልሞተም። ይህ እረኛ ለደካሞች ነው የሞተው። ይህ እረኛ ሃሌሉያ ለኃጢአተኞች ነው የሞተው። ይህ እረኛ ለሰቀሉት ነው የሞተው። ይህ እረኛ ለበርባን ነው የሞተው። ሃሌሉያ። ስለዚህ ወገኖች ወይ ሃሌሉያ በየትኛውም የህይወት ምዕራፍ ውስጥ ብትሆኑ እንደደከማችሁ በብዙ ድካም ውስጥ ለምትገኙ ይህ እረኛ ይፈልጋችኋል። ኑ ወደ እኔ ይላል ማለት ነው። አለሁኝ አለ ይህ እረኛ አብሯችሁን ያለው፣ በደከማችሁበት ውስጥ፣ አቅም ባጣችሁበት ውስጥ፣ መሄድ ለከበዳችሁ ጉዳይ ኢየሱስ ጌታ ነው። የዚህ እረኛ ደም አሁንም ትኩስ ነው። አሁንም ሂል አድርጋችሁ ይላል፣ ልርዳችሁ ይላል፣ ከኔ ጋር ኑ ሁኑ ይላል። ደምታችኋል፣ ደክሟችኋል፣ አቀታችኋል። ይህ እረኛ አሁንም ሊሸከማችሁ አብሯችሁ ሊሄድ ፈቃደኛ ነው ማለት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታዊ ይህንን ፕሮግራም ለሚከታተሉ እህቶቼ እና ወንድሜ እውነተኛ የበጎች እረኛ አንተነ ነፍስህን ለእኛ አሳልፈ ሰጥተሃል የዓለምን ጠቢባንን ልታሳፍር ጌታ ሆይ የዓለምን ደካሞችን እንደመረጥክ ጌታ ሆይ ከደም እየተነሳ ከፍቅር እየተነሳ ህይወትህን ለእኛ አሳልፈ ሰጥተሃል። ሰተ ደግሞ አልቀረህም ሞትን ድል እንድናደርገን ተነስተሃል። ጌታ ሆይ እውነተኛ የበጎች እረኛ እኔ ነኝ እንዳልክ በአንተ እረኝነት ውስጥ ስንደክም ትተኸን አትሄድም። በአንተ እረኝነት ውስጥ ስናጠፋ ትተኸን አትሄድም። በአንተ እረኝነት ውስጥ የክርስትና መንገድ ሲከብደን፣ እግራችን ሲሰበር፣ አቅም ስናጣ ትተኸን አትሄድም። ትደግፈናለህ፣ ታቅፈናለህ፣ ትይዘናለህ፣ ትጠግነናለህ። ዛሬ በጌታ በኢየሱስ ለደከሙ በጎች ብርታትን እንድትሰጥ ኃይልን እንድትሰጥ ከአንተ ጋር የመሄድን ጉልበት እንድትሰጣቸው በኢየሱስ ስም እኔ ጸልያለሁ። ጌታዊንን ስለምታደርግ እናመሰግንሃለን በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። ይረኛ ስትሰበሩ፣ ስትደክሙ፣ በብዙ ድካሞ ስትመላለሱ ትቷቸው ሄደን አንዳንድ በጎችን ታያላችሁ። አንዳንድ በጎች ሲሰበሩ የበጎቹ ባለቤቶቹ የመረኞች እግራቸው ላይ እንጨት ያስገቡና አንድ እግራቸው ባላንስ እንዲያደርግ ያስራሉ ማለት ነው። ሃሌሉያ ሃሌሉያ። ይህ እረኛ ደስ ነው ይህ እረኛ ከሌሎች በጎች እኩል እስክትሮጡ ድረስ እግራችሁ ቢሰበር በሳልክ ጠግኖ አብሯችሁ የሚዘልቅ እረኛ ነው ይህ እረኛ ተሰብረሃል ብለው ትቶ የማይሄድ ነው ይህ እረኛ ይህ እረኛ ሁል ጊዜ ከእናንተ ጋር ነው ከዚህ እረኛ ጋር ህይወታችሁን እንድትሄዱ እግዚአብሔር ይርዳችሁ የእግዚአብሔር ጸጋ ከእናንተ ጋር ይሆን የመንፈስ ቅዱስ ሀይ ያገኛችሁ ጌታ ኢየሱስ ክርስቶስ ይባርካችሁ ጸጋና ሰላም ከእናንተ ጋር ይሆን ተባረኩ